ጎበዝ ምን ይሻለናል? ጎበዝ ምን ይሻለናል? በቃ ሰውን እንዳለ ስልጤ አርገው ጨረሱት። አድምጡ አድምጡ፣ ናቸው አብይ አህመድ አሊ ስልጤ ነው። ለዚህ ነው ምናልባት አንዳንድ የፋኖ አመራሮች እነ አርበኛው መሳፍንት እኛ የታገልነው ሙስሊም እንዲነግስበት አይደለም ብለው የተናገሩ። ዶክተር አብይ አህመድ ስልጤ ነው። ኦሮሞን ደግሞ ከፖለቲካ ነፃ አርገውታለኝ ስልጤዎች ተረባርበው ተመልከቱ። አብዛኛው ስልጤዎችን ተመልከቱ። በኦሮሞ ፖለቲካ የተቀመጡት እና ዶክተር አብይ አህመድ አሊ አሊማት ዋጋ ጅራ ነው ፋይሳ ነው ላሊሳ ነው እስከ ቅምቃማ አያቱ ስሙን ብታመጡ ስልጤ ነው። ዶክተር አብይ አህመድ እንግዲህ፣ ክቡራትና ክቡራን እንዳዳምጣችሁ ነው። ሁሉንም ሰው ስልጤ አድርገው ጨርሰው ሲያበቁ አሁን ዶክተር አብይ አህመድ አሊ የአባገዳውን ልጅ ስልጤ ነው ብለውታል። እኔ ግራ የገባኝ ነገር እንደሆነ ታውቃላችሁ፣ ይህ የስልጤ ማህበረሰብ ምንም ሳይታጠቅ እንደዚህ ካንቦቀቦቃቸው ቢታጠቅ ኖሮ እንደነሱ አሸባሪ በውስጡ ቢፈለፍል ኖሮ ምን ሊሆኑ እንደሚችሉ ግራ ይገባኛል። እኛ በመገዳደል አናምንም። እኛ በመበጣበጥ አናምንም እኛ ምናምነው በሥራ እኛ ምናምነው በሰላም እኛ ምናምነው በመስማማት እና በአንድነት ነው ፈጽሞ ደግሞ የማንታገሰው ነገር አሸባሪነትን አንታገስም ገዳይነትን አንታገስም ጫፍጫፊዎችን ገዳዮችን ደግሞ ባገኘነው አጋጣሚ እናወግዛችኋለን ስለ ገዳይነታቸው እንናገራለን። ከዛ ውጪ ይህን ማድረጋችን ጠላት የሚያስበለን ከሆነ እንቀበለዋለን። አልፈው ተርፈው አልፈው ተርፈው አብይ አህመድን ሰልጤ ነው አሉ ከዚህ በፊት ያገኙትን አማራ ሁሉ ቀና ብሎ የተናገረን አማራ ሁሉ ስልጤና ይሉታል። ቀና ብሎ የተናገረ ኦሮሞን ስልጤና፣ ቀና ብሎ የተናገረ ደቡብን ስልጤና ምናምን። ምን አርገናቸው ነው ግን? ይህን ሁሉ ህዝብ የኛ አርገው የጨረሱት ጥሩ ነው፣ ጥሩ ነው፣ ጥሩ ነው። የነበረችን ሶስት ሚሊዮን ቁጥር ወደ ሰላሳ አርባ ሚሊዮን እያስጠጉልን ነው ማለት ነው ለማንኛውም ሁሉንም ብሄር ብሔረሰብ እንወዳለን ሁሉንም ብሄር ብሔረሰብ እናከብራለን ሁሉንም ሃይማኖት እናከብራለን ጽንፈኝነትን ፈጽሞ ፈጽሞ እናወግዛለን እንታገላለን ጽንፈኝነት አሸባሪነት የሚነግስባት ኢትዮጵያ እንዳትኖርም እንሰራለን። በገንዘባችን፣ በጉልበታችን፣ በአንደበታችን አሸባሪዎች ቀና ብለው እንዳይሄዱ እንታገላለን። አሸባሪነት ለምድራችን አይጠቅምም። ለማንኛውም ሙሉውን ቪዲዮ አድምጡት። ከዚህ ቀጥሎ ለቀዋለሁ አብይ አህመድ ስልጤዎች ላይ በተነሳበት ችግር ቀጥታ ወደ ስልጤ ክልል ሂዶ ስልጤ ማንነቱን ዶክተር አብይ አህመድ አሊ አብይ አህመድ አሊ አንድ የኦሮሞ ስም የለውም አብዛኛው ስልጤዎች እንደምትመለከቷቸው ላይክ ሙባረክ ሙስማ መንሱር ጀማል አብዛኛዎች እንደ ሙፈሪያት የምትባሉ እንዳሉ ከጅማ የመጡ በኦሮሞ ስም የተደበቁ ስልጤዎች ናቸው። አብይ አህመድ አሊ ስልጤ ነው። ለዚህ ነው ምናልባት አንዳንድ የፋኖ አመራሮች እነ አርበኛው መሳፍንት እኛ የታገልነው ሙስሊም እንዲነግስበት አይደለም ብለው የተናገሩ ዶክተር አብይ አህመድ ስልጤ ነው። ኦሮሞን ደግሞ ከፖለቲካ ነፃ አድርገውታልኝ። ስልጤዎች ተረባርበው ተመልከቱ። አብዛኛው ስልጤዎችን ተመልከቱ፣ በኦሮሞ ፖለቲካ የተቀመጡት። እና ዶክተር አብይ አህመድ አሊ አሊማት ዋቃ ጅራ ነው፣ ፋይሳ ነው፣ ላሊሳ ነው። እስከ ቅምቃማ አያቱ ስሙን ብታመጡ ስልጤ ነው። ዶክተር አብይ አህመድ ስልጤ ነው። ለዚህ ነው ስልጤዎች ካላችሁ በኃይለኛው አብይን የሚደግፉት ለአብይ ድምፅ የሚሆኑ የሚቆሙ በኦሮሞ ስም ተደብቀው ስልጤዎች ናቸው። ዶክተር አብይ አህመድን ወደ ስልጤ ማንነቱ መልሳቸዋል። እንግዲህ አማራዎች፣ ይሄ በጣም ትልቅ ድል ነው። ሩጦ የሄደው ወደ ማንነቱ ነው። ሩጦ ሄዶ የተደበቀው ስልጤ ዞን ነው። ወሎ አልሄደም ወይ አማራ ክልል ሂዶ አይደለም የሄደው ወደ ስልጤ ዞን በፌስቡክ ላይ በተለያይ የተ የተ የተደረገ ያለው ዘመቻ ሁላችሁ እንደምታውቁት በወሎ ምስጂድ በተደረገበት ንጹዋኖች በመገደላቸው ሁላችንም አዝነናል። ነገር ግን ስልጤዎች የሃይማኖት ጦርነት ለማነሳሳት ሲያደርጉ የነበሩትን ፕሮግራም ዶክተር አብይ አህመድ አሊ የስልጤው ጠቅላይ ሚኒስትር ወደ ስልጤ ገብቶ ዛሬ የሰጠውን መግለጫ ማየት ትችላላችሁ። ለማንኛውም ንጉስ ዮዳብ እውነት ተናጋሪ፣ እውነት አውጪ። አሳጉርጋሪ ያወጣል ዘንዶ ዶክተር አብይ አህመድ ነው። ስልጤ ኦሮሞ ንቃ አሳ ጎርጓሪ ያወጣል ዘንዶ። ዶክተር አብይ አህመድ ሁኗል። ስልጤ አይደለም ኦሮሞ። ገጠምኩላችሁ፣ ይመቻል። እንግዲህ ክብሯትና ክብሯን የራሳችሁን አስተያየትና ኮሜንት ሰጡ። በዚሁ አጋጣሚ በሚዲያ ደረጃ ተቋቁመን ለመምጣት ወስነናል። ይህንን ፒስ ሚዲያ፣ ወገሪት ሚዲያ፣ ሰላም ሚዲያ ሰብስክራይብ በማድረግ የተነሳንበትን ዓላማ ከግብ እንድናደርስ ታግዙና አላችሁ ብለን ተስፋ እናደርጋለን። ከእንግዲህ በኋላ የተውነውን ፖለቲካ ተመልሰን እንመጣበታለን። ይህ ሚዲያ ወደ ቀድሞ ስራ ይመለሳል። ተስፋፊዎቹ አሸባሪዎቹ የሚፈነጩበትን የማህበራዊ ሚዲያ ለመቀላቀል የእናንተ እገዛ ያስፈልገናል። እገዛችሁ ደግሞ ሰብስክራይብ ብቻ ነው። ስፔሻሊ የባድ ወልዶች የባድ ወልዶች ይሄንን ሚዲያ ሰብስክራይብ በማድረግ ተጠባበቁ። አሉ የሚባሉ ግርማ መጎሳሞቹ የስልጤ ተወላጆች ተሰባስበው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ትንተና የሚሰጡበት የሚሰጡበት ሚዲያ ይሆናል። ከላይ እስከ ታች ያላችሁ በመላው ሀገሪቱ ተበትናችሁ ያላችሁ እንዲሁም በውጭ ሀገር የምትኖሩ የስልጤ ተወላጆች ታጠራርታችሁ ወደዚህ ሚዲያ በመምጣት ወደፊት በስልጤ ማህበረሰብ ላይ የሚከፈትን የማህበራዊ ሚዲያ ዘመቻ የሚዲያ ዘመቻ ለመመከት የምንንቀሳቀስበት ሚዲያ እናደርጓለን ብዬ ተስፋ አደርጋለው። እነ ኢዞ ባባ እነ ኢራታጆ እነ ሙጂብ አሚኖ ሁሉም ስማቸውን የጠራዋቸው ያልጠራዋቸው የስልጤ አንበሶች ተሰባስበው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን የሚተነትኑበት ጠንከር ያለ ሚዲያ እናደርገዋለን። እንሻአላ ለሀቅ፣ ለፍትህ የምንታገልበት ሚዲያ እናደርገዋለን። አሸባሪነትን የምንዋጋበት ሚዲያ እናደርገዋለን። ለህዝቦች በደል የምንቆምበት ሚዲያ እናደርገዋለን። ለእኩልነት ለነጻነት የሚቆምበት ሚዲያ እናደርገዋለን። ፍትህ እንዲነግስ የሚሰራበት ሚዲያ እናደርገዋለን። ሁሉም ስልጤ ከዛሬ ጀምሮ ይህንን ሚዲያ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ ማድረግ አለበት። ፒስ ሚዲያ እንግሊዝኛ በስልጥኛ ወገሬት ሚዲያ፣ በአማርኛ ደግሞ ሰላም ሚዲያ ብለነዋል። ለሰላም እንሰራለን፣ ጸረ ሰላሞችን እንዋጋለን። አሰላሙ አሌይኩም።